ሮታዬ በጠዋት ማለት ነው፣ በኢንስታግራም ጋይስ፣ በኢንስታግራም መጣች። ስትመጣ ግን የማይቀየር ሰው የለም ግን ከተቀየሩባችሁ ምንም ማረጋ አይቻልም፣ ሸኙ ብላለች። የሚገርም ዘፈን ለአብረሽ ማለት ነው፣ ወዶች፣ ለአብረሽ ላብርሽ ማለት ነው። ፖስት ያደረና ተትችሩበት አላችሁ በቲክቶክ እና። ዘፈኑን ፖስት አድርጉ ማለት ነው። ኢንስታግራም ላይ ሄዳችሁ ማግኘት ትችላላችሁ። እዚህ ያጠፋሁት አውቄ ነው ኮፒራይት እንዳይልክብኝ ማለት ነው ውዶቼ። እና ሩታ እንግዲህ ጠፍታ ነበረ። እንደዚህ በኢንስታግራም ፖስት ማድረግ ካቆመች ቆይታለች። ደግሞ ቡታጅራ ካገባችሁ በኋላ ነው ገባዋል አለችን። በእርግጥ ሄዳሉ ብላል ነው አለችው። እንዌዝ ሌላ ታሪክ ይኖራል፣ እኛ እናውቅም። እንግዲህ ምንድን ነው አለችው፣ ሰው የማይቀየር ሰው የለም ግን አለች ግን ከሄዱ ማልቀስ የለም ማዘን የለም መሸኘት ነው ብላለች እውነቷን ነው የማይፈልግ ሰው ጋራ እናቴ እንዲ ፍዳሽን አትብየኔ ቆንጆ ምንም ማድረግ አይቻለም። በሰው የሰው ልጅ ደግሞ ምድር ላይ ስትኖሩ የሰው ልጅ እንደስስት ነው የሚቀየሩ። ገባችሁ አይደል ይቀየራል ብር ሲያገኝ ይቀየራል ሴት ሲያገኝ ይቀየራል የማይቀየር አንድ አምላክ ብቻ ነው ዘፈኑ የምገርም አሜዚንግ ዘፈን ነው። ላብርሽ የዘፈነች ሩታ ማለት ነው። ጋይስ ምንም ማረጋ አይቻለም። ሩታ ማለት ነው፣ ግን ችለሽበታል። ሩታዬ የእውነት ታልጣልቷቸዋል። ግን ይሁንሽ ካልሽ ይሁን። አንቺ የሚመችሽ ይመችኛል። እኔ በበኩሌ አብሮሽ የሚመችሽ ይመችኛል። እኔ ወጣ ያለ ስራ ይስሩ እንጂ ምንም ችግር የለብኝም። ይስሩ ያግኙ፣ ወጣቶች ናቸው። ኤንዌይስ እንግዲህ ትልቅ መልዕክት ይሄ ለአብሮሽ ነው ለማንም አይደለም ጋይስ ስለዚህ ባጭሩ፣ በእርግጥ እሷ አይደለም የጻፈችው። ስቶሪ ላይ አደረገችው የሌላ ሰው ነው። እቺ ልጅ ናት መልዕክቱን ያስተላልፈችው ከነዘፈኑ ማለት ነው። ቁጭ አርጋ ትንትን አርጋ ማለት ነው፣ ከነጽፉ እና፣ አታልቅሱ አትዘኑ። መሄድ የፈለገ ሰው መሸኘት ነው ነው። ባጭሩ፣ አይመስላችሁም? እና እናንተ ደግሞ ላይክ አርጉ አበረታቱ። ሩታ እንግዲህ ብቅ ብላለች ውዶች።